ሰላም ጤና ይስጥልን አርማኝ ተመልካቾቻችን ጥቅምት ጥቅምት 17 2018 ዓ ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለው። በተለያዩ አካባቢዎች አፍላ ውጊያዎች እየተደረጉ ይገኛሉ። ከዚህ አንጻር ወደ ሸዋ ወደ ጎንደር የሚወስዱን መረጃዎች በቅደም ተከተል የማደርስ ይሆናል። ከዛ ባሻገር እንደዚሁ ፖለቲካዊ ዲፕሎማሲያዊ መረጃዎችን ማካትቻለው። ተጨማሪ አፍሪካ ቀንድ መረጃዎችም አሉን። እንደውም የኢትዮጵያን ሁኔታ ጭምር እና አጠቃላይ ያለውን የኃይልና የፖለቲካ አስተላለፍ የሚቀይር ነው የተባለውን በሱዳን እየተደረገ ያለው ጦርነትና በተለይ ፈጥኖ ደራሽ ኃይሉ ያገኘውን ድል በተመለከተ በመጨረሻው ዘገባ እንደዚሁ የማስደምጣችሁ ይሆናል። እነዚህና ሌሎች መረጃዎች እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እናንተም አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትሳፕ፣ በሜሴንጀር መልዕክቶች እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በርከት ያሉ አስተያየቶች ደርሰውኛል። ከደረሱኝ አስተያየቶች መካከል የአማራ ብልጽግና ውስጣዊ አለመረጋጋትን በተመለከተ እየተደረገ ያለውን ሹም ሽር በተመለከተ ከውስጣዊ ፖለቲካ አለመረጋጋት አንጻር በመመልከት እንደዚሁ ሀሳብ አድርሳችሁኛል። የአማራ ብልጽግና ላለፉት ስድስት እና ሰባት ዓመታት በተለይ ለውጥ ጊዜ ተብሎ ከመጣ ጊዜ ጀምሮ ከክልል ፕሬዚዳንት እስከ ወረዳና እስከ ቀበሌ አስተዳደር ድረስ ሁለት ዓመት እንኳ ደፍኖ ማስተዳደር አልተቻለም። ይሄ የሚያሳየው በተለይ ከፍተኛ የሆነ የፖለቲካ አለመረጋጋት ውስጥ መግባቱን ነው። የአማራ ብልጽግና የሚለውን እና ትላንትና የተሰጠውን የክልል ሹመት በተመለከተ ያው አጠቃላይ ብልጽግና ጉልቻ ቢለወጥ ከሚለው ባሻገር ውስጣዊ የፖለቲካ አለመረጋጋቱ እና በኮማንድ ፖስት በሚተዳደርበት በዚህ ሁኔታ እንደዚሁ ረጅም ጊዜ እንኳ መቆየት የማይችሉ የአማራ ብልጽግና ሰዎች ናቸው ያሉት ለጥቂት ጊዜ እንግዲህ የአወደድ ብልጽግና የተወሰኑትን ይጠቀምባቸዋል፣ ከዛ በኋላ ያነሳቸዋል። አሁን እየሆነ ያለው ይሄ ነው የሚል አስተያየት አድርሳችኛል። አመሰግናለሁ። የፋኖ አንድነትን በተመለከተ እንደዚሁም ደግሞ ዘላቂ እና ቀጣይ ያለውን አጠቃላይ የኃይል አሰላለፍ በተመለከተም አስተያየት አድርሳችኛል። በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ በችሎት ጥቆማን እየተመለከተ መረጃ አስቀድማለሁ። ዶክተር ወንዶሰን አሰፋ ዛሬ ልደታ ከፍተኛ ፍርድ ቤት ይቀርባሉ ተብሏል። ባለፈው አርብ የአቃቢ ህግ ምስክሮችን የአቃቢ ህግ ምስክሮች ባለፈው ሐምሌ ላይ በሰጡት ምስክርነት ላይ የብይን ለመስጠት እና የጠበቆችን አስተያየት ለመስማት ተቀጥሮ የነበረው ችሎት ባለፈው አርብ ማለት ነው አንድ ዳኛ ህይወታቸው አልፏል መባሉን ተከትሎ ለዛሬ ተለዋጭ ቀጠሮ ተሰጥቶ ነው ዛሬ ችሎቱ የሚቀጥለው። በዚህም መሰረት እንግዲህ በቀጠሮ መሰረት ዛሬ ፍርድ ቤት እነ ዶክተር ወንዶሰና አሰፋ ይቀርባሉ። ፍርድ ቤቱም በዚህ ችሎት ይከላከሉ ወይስ ደግሞ አይከላከሉ የሚለውን ብይን ይሰጣል ተብሎ እንደሚጠበቅ ነው መረጃዎች የገለጹት። እነ ዶክተር ወንዶሰና አሰፋ ክስ ውስጥ እነማናቸው ያሉት የፖለቲካ እና የሕሊና እስረኞች የሚለውን እንግዲህ በዚህ ዓመት ያው ባለፈው ዓመት በተደጋጋሚ ከዘገባዎች ጋር ስማቸው ሲወጣ ነበር። አሁን ግን እነማናቸው ባሉበትና በሌሉበት ተከሰው አሁን ሁለት ዓመታትን ያክል በእስር ቤት ውስጥ የሚገኙት የሚለውን ለአድማጭ ተመልካቾች ለማስታወስ ለእነሱም በበቂ ሁኔታ ድምጽ ለመሆን ያክል በዚህ የክስ መዝገብ ውስጥ የሚገኙት ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ፣ ዶክተር መሰረት ቀለም ወርቅ፣ ማረጉ ቢበይን፣ ሲሳያው ግቸው አሁን ዶክተር ሆኗል፣ ዶክተር ሲሳያው ግቸው፣ ሄኖክ አዲሴ አሁን የፋኖ መሪ ነው፣ ከእስር ቤት ወጥቷል፣ አለልኝ ምህረቱ፣ ጠበቃ እሸቱ ጌትነት አሁን ፋኖ ውስጥ ነው የሚገኘው ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ገነት አስማሞ፣ ጋዜጠኛ ጎበዝ ይሳይ ይገኙበታል። እንዲሁም ደግሞ ካልተያዙ ጋዜጠኞች ሙጌታን በርብር፣ ጌታቸው በየነ ደግሞ በፋንዶች ሰፈር መለሰ ምህረት ወዳጆ፣ መንበር አለሙ እንግዲህ እነዚሱ አራቱ ከላይ ያሉት በሌሉበት የተከሰሱ ሲሆን መንበር አለሙ፣ ዶክተር ገብረ አብ አለሙ፣ ዮርዳኖስ አለሜ፣ ታደሰ ፍቅሬ፣ ተፈሪ መኮንን፣ ተስፋዬ መኩሪያ፣ ረዳው ውበቱ፣ ኮሎኔል ፈንታሁን ሞሃባው ሲሳይ መልካሞ በለጠ አቤ አለባቸው ያስር በላይ ይሁን ኃይለ ማርያም አባግማስ እንዲሁም አብርሃም ፈንታ እዘዝ ሞላ መታደል ጓደ ኤፍሬም ጎበዜ የአብራ ደስታ መለሰ ባበይ ሀብታሙ አንለይ አባትነህ አባትነ ለወየ ይኸው ነው። ታደሰ አራጋው ታደለ ታደሰ ስመኝ ዮናስ ተሾመ ኃይለ ሚካኤል ባየ ቴዎድሮስ ጌታቸው ታደሰ ወዳጅ ነው። ሀብታሙ ዳኝ ቢሰተረፈ ዳዊት ባቡ ማስረሻ ነው ቴዎድሮስ ሾመ ሞላልኝ ሲሳይ አብርሃም ጌትነትና እንደበት ተሻገር ናቸው። እነዚህ እንግዲህ ባሉበትና በሌሉበት የተከሰሱ የፖለቲካና የሕሊና እስረኞች ናቸው። ዛሬ እንግዲህ ከዚህ ውስጥ 23 ፍርድ ቤት ይቀርባሉ። በቅርብ ያሉ ወላጅ ዘመዶቻቸው ችሎቱን በመገኘት እንዲከታተሉ ጠበቆቻቸው ጥሪ አቅርበዋል። ወደ ሌሎች መረጃዎች ሲሄድ የድሮን ቅኝትን የተመለከተ ነው። ዛሬም የድሮን ቅኝትና ሰሳ ቀጥሏል ነው የተባለው ቆቦ ቀጠናዎች ረፋድ የድሮን አሰሳዎች እና ቅኝቶች እንደነበሩ የአይንማኞች ገልጸዋል። ያለፉት ስምንት ቀናት ድሮኖች ያለማቋረጥ በአማራ ክልል በተለያዩ አካባቢዎች እያንዣብባሉ፣ እንደዚሁም ደግሞ ጥቃት ይፈጽማሉ። የባለፈው ሳምንት አጠቃላይ ሲታይ ከጦርነቱ አንጻር የድሮን ሳምንት ተብሎ ሊጠራ የሚችል እንደሆነ የአይንማኞች ይገልጻሉ። እንግዲህ መንግሥት የእግረኛ መካናይዝድ ኮማንዶ አየር ወለድና አየር ኃይል ባሰማራበት በዚህ ወቅት የፋኖ ሰራዊት ግንባታ መቀጠሉን የሚያሳዩ መረጃዎች ናቸው ጎን ለጎን እየወጡ ያሉት በተለያዩ አካባቢዎች የፋኖ የሰራዊት ምልመላ፣ እንዲሁም ደግሞ የኮማንዶ አባላት ሰራዊት ስልጠና ስለመቀጠሉ ነው መረጃዎች የሚያሳዩት። ስልጠናቸውን አጠናቀው እንደዚሁ የተመረቁ መኖራቸውንም የፋኖ መረጃ ምንጮች ይገልጻሉ። ባለፉት ሶስት ቀናት ብቻ በተለያዩ ቦታዎች የፋኖ ሰልጣኞች ተመርቀዋል። በአራት ቀጠናዎች በጎጃም በጎንደር አራት ቦታዎች ላይ የፋኖ ኮማንዶዎች ምርቃታቸው መከናወኑን መርሃ ግብሮቹ እያሳያሉ። እንግዲህ ሰሞኑን ድሮን ጋር ባታ ባለው ሁኔታ አንዱ የድሮን ኢላማ እንደዚህ አይነት ቦታዎችን ግምት ውስጥ ያስገባና ለዚህም ስምር የተሰጠበት ስለሆነ ጥንቃቄዎችም አብረው እንደዚሁ ግምት ውስጥ ሊገቡ ይገባል የሚልም አስተያየት እንደዚሁ መረጃዎቹ መረጃ ምንጮቹ ጠቁመዋል። ወደ ምዕራብ ጎንደር ስንሄድ፣ ምዕራብ ጎንደር ወደ ሽንፋ የሚወስደን መረጃ አስከትላለሁ። ሽንፋ በነበረው ውጊያ ወታደራዊ ሰብአዊ ቁሳዊ ኪሳራ ደርሷል በውጊያው የአድማብተና አዛዥን ጨምሮ የአድማብተና እንደዚሁ ምክትል የሻለቃ አዛዥ የመከላከያ አባላት ሞትና ቁስለኛ ሆነዋል አንድ የአድማብተና የሻለቃ አዛዥ አንድ ምክትል ሻለቃ አዛዥና አንድ በውል ማረጉ ያልታወቀ የፖሊስ መኮንን ትናንትና በነበረው ውጊያ እንደዚሁ ሞትና ቁስለኛ ሲሆኑ በፋኖ በኩልም እንደዚሁ አራት የሞት ሁለት ቀላል እና እንደዚሁ ደግሞ አምስት ሁለት ከባድ እና አምስት ቀላል ቁስለኛ ስለመኖሩ የወጡ መረጃዎች ያሳያሉ። አመሻሹን ከገንዳ ውሃ በኩል ተጨማሪ ኃይል መንግሥት ወደ ሽንፋ ማስገባቱን የገለጹት የመረጃ ምንጮች፣ አመሻሹን ደግሞ ፋኖም እንደዚሁ ሽንፋ ከተማን ለቆ ወጥቷል ሲሉ ነው ይህንን መረጃ ያደረሱት። ፋኖ እንግዲህ ተጨማሪ ኃይል ትናንትና ወደ ሌላ መረጃ እንደምሄደው ይቅርታ፣ ተጨማሪ ኃይል ምን እንግዲህ አሁን ወደ አማራ ክልል እየገባ መሆኑን የሚያሳዩ መረጃዎችም እየወጡ ነው የሚገኙት። ከጦላይ ወታደራዊ ትምህርት ቤት በርካታ ሰራዊት ወደ አማራ ክልል ትላንትና ስለመጫኑ መረጃዎች ጠቁመዋል። አዲስ ተመራቂዎቹ ወደ አማራ ክልል እንዲገቡ የተደረገው እንግዲህ ከባለፈው ጥቅምት መጀመሪያ፣ መስከረም መጨረሻ ጀምሮ እምድር ጦሩ አብዛኛው በሚባል ደረጃ የምድር ጦሩ አብዛኛው ወደ አማራ ክልል ገብቷል እንዲገባ ተደርጓል። ተጨማሪ ወታደራዊ እንደዚሁ መንደሮችም በአማራ ክልል ተመስርተዋል። በዚህም እንግዲህ ሶስት ትልልቅ እዞችም አዲስ ለመቋቋማቸው ነው በአማራ ክልል ባለው ስምሪት ውስጥ መረጃዎች የሚያሳዩት። ለዚህም ከሁሉም ወታደራዊ ማሰልጠኛ ትምህርት ቤቶች የሚወጣው ኃይል ወደ አማራ ክልል እንዲገባ እየተደረገ ነው። የምድር ጦር ብቻ ሳይሆን አየር ኃይሉም በተለይ ባለፈው አንድ ሳምንት ያለማቋረጥ ሰው አልባ አውሮፕላን ወይም ደግሞ ድሮኖች በአማራ ክልል በተለያዩ ቀጠናዎች ስምሪት ወስደው ነው የሚገኙት። እንግዲህ ጦርነቱ በዚህ ደረጃ ያለ ቢሆንም ጉዳዩን ለመሸፋፈን እንዲሁም ደግሞ በዓለም አቀፍ ደረጃ ጉዳዩ ትኩረት እንዳያገኝ ለማድረግ በብልጽግና በኩል እንግዲህ ያው በተለይ ከልማት ጋር በማስተሳሰር አገሪቱ በጥሩ ሁኔታ ላይ ነው የምትገኘው የሚለውን ፕሮፓጋንዳ ከፍ አድርገው እየጮሁ ነው የሚገኙት። መሬት ላይ ያለውም ሰው አሁን የብልጽግና የሚዲያ ሰራዊት የትኩረት አቅጣጫ የተባሉትን የቀይ ባህር የአፋር እንዲሁም ደግሞ የብልጽግና የልማት ጉዞዎችን እንዲያራግቡ ሲደረግ፣ በድሮን ጥቃት ስለሚሞቱ ንጹሐን ግን ማንም እየተናገረ አይደለም። ወደ ወልቃይት የሚወስደን መረጃ ላስከትል። ወልቃይት ትላንትና ጌታቸው ረዳ በመራው ወልቃይት ሁመራ በተደረገ ስብሰባ ላይ የተለያዩ ቁርጥራጭ ቪዲዮዎች ሲሰራጩ አምሽተዋል። እንግዲህ እነዚህ ቁርጥራጭ ቪዲዮዎች ከቪዲዮዎቹ መካከል አንደኛው ጌታቸው ረዳ ስለ ቀድሞ ድርጅቱ ህወሓት የተናገረው ንግግርና ጌታቸው በተለይ የትኛው አስተዳደር ነው የሚመለሰው ብላችሁ ተሰጋላችሁ፣ ህወሓት የደናቁርት ስብስብ ነው የትግራይ አስተዳደር ከፈረሰ አምስት አመት ሆኖታል የሚለውን ይህንን የነደብረጽዮን ደብረ ቡድን ደጋፊዎች እንዲሁም ደግሞ የአማራ የህሉና ጥያቄዎች ወይ ደሞ መሰረታዊ የማንነት ጥያቄዎችን ይመለከቱናል የሚሉት ይህንን ሁለቱም በተለያየ መንገድ ቪዲዮን ሲያሰራጩ ነው እያመሹት ወልቃይት ጥያቄ ያገባናል የሚለው አካል እኩል ሆኖ ይህን ሲያሰራጭ፣ በህወሓት በኩልም በተቃውሞ ነው ይህን ጉዳይ ሲያሰራጩት ያመሹት። ጉዳዩ ግን ምንድን ነው የሚለው ላይ እንደዚሁ እንግዲህ ያለውን አጠቃላይ እውነታ ሁሉም ሊገነዘበው የሚገባው እንግዲህ ጌታቸው ህወሓትን ፈርሷል የለም አለማለት እንግዲህ በዚህ በኩል አድናቆት ሊቸረው የሚገባ ሀሳብ እንዳልሆነ መታወቅ አለበት። ጌታቸው ይህን እየተናገረ ያለው ከነ ደብረ ጽዮን ቡድን አኳያ እንጂ የተለየ አቋም በወልቃይት ጉዳይ የተለየ ፍላጎት ኑሮት ወይም ደግሞ የወልቃይት ማንነት ጥያቄ እውቅና ይሰጣል ማለት እንዳልሆነ ሊታወቅ ይገባዋል። እንግዲህ አሁን ጌታቸው ረዳ ጅራቱን እየቆላ ነው የሚሉት የነ ደብረ ጽዮን ደጋፊዎች ለምን ይለማመጣል? እንዴት እንደዚህ አይነት ነገር ያደርጋል? ወልቃይት ሂዶ በርስታችን ይህን እንዴት ይናገራል? ከሚለው ባሻገር በተለይ በአማራው በኩል መታየት ያለበት ግን ፖለቲካዊ ንግግሩ ጌታቸው ምን እያለ እንደሆነ የሚለው በደንብ መመርመር አለበት። ጌታቸው ፖለቲካንም፣ የፖለቲካ ንግግርንም ህግንም በደንብ ጠንቅቆ የሚገነዘብ ሰው ስለሆነ መቼ ምን ማለት እንዳለበት እና ከዛሬ ንግግሩ ነገ ምን እንደሚቀዳ በደንብ ጠንቅቆ የሚያውቅ ሰው ነው። ስለዚህ ከዚህ አንጻር ጌታቸው እየተናገረ ያለው ህወሓትን ፈረሰ ሲል ምን ማለቱ እንደሆነ በደንብ ግልጽ ነው። ጌታቸው ህወሓት ጋር በገባው የስልጣን ሽኩጫ ይህንን ሲናገር አዲስ የትግራይ የፖለቲካና የአስተዳደር ህውሃትን ተክቶ ውክልና ወስዶ እየተንቀሳቀሰ መሆኑን እየተናገረ እንጂ የወልቃይትን ጉዳይ የህውሃትን መፍረስ ከወልቃይት ጋር አስተሳስሮ እየተናገረ አይደለም። በዚህ በኩል አዲስ የትግራይ የፖለቲካ ኃይል እየመጣን ነው፣ ያኛው ፈርሷል ሲል ከራሱ አንጻር መሆኑ በደንብ ሊለካ የሚገባው ነው። ለዚህም እንግዲህ አዲሱ የትግራይ አስተዳደር ደግሞ ወልቃይትንም የትግራይ ነው ብሎ እየመጣ እንደሆነ የጌታቸው ተግባሩም ንግግሩም ያሳያል። ለዚህ እንግዲህ ጌታቸው የመጣሁት ለዚህ ነው ማለቱም በደንብ ግልጽ ነው። ጌታቸው የትግራይን ፖለቲካ ውክልና ለማረጋገጥ በሚያደርገው ሩጫ ወልቃይትን የትግራይ መሆኑን በሱ በኩል የተመለሰ ጥያቄ ሆኖ እንዲታይ ለማድረግ የዘወትር ሩጫው መሆኑን መረጃዎች ያሳያሉ። በዚህ በኩል እንግዲህ የኦህደድ ብልጽግና በወልቃይት ላይ በሁለቱም በኩል ለመጫወት የሚያስበው የፖለቲካ ኃይል ሚዛን ግምት ውስጥ ገብቶ ጌታቸው ግን እየተናገረ ያለው አሁንም ይህንን ነው። ጌታቸው በትላንቱ ንግግርም ሆነ ካሁን በፊት ሁመራ በነበረው ስብሰባው እስካሁን ለወልቃይት የማንነት ጥያቄ ያቄ በቀጥታ ጌታቸው እውቅና ለመስጠት አልፈለገም አልሰጠምም። ህዝቡ ይጠየቅ እያለ ነው የሚገኘው። እንግዲህ ጌታቸው ከፊት ለፊቱ ያሉት እነ ኮሎኔል ደመቀ ዘውዱን አልፎ ህዝቡ ይጠየቅ እያለ ነው ያለው። እንግዲህ ችግሩ የተጠቃሚነትና የልማት እንጂ ከዛ ያለፈ ጉዳይ ካለ ህዝቡ ይጠየቅ እያለ አሁንም ጥያቄውን እየሸሸ ነው የሚገኘው። ስለዚህ የጌታቸው መንገድ እጅግ አደገኛ መንገድ እየሆነ መሆኑን ይህን ጥያቄ እንግዲህ በዋናነት የሚመለከት አካል በደንብ ሊመረምረው የሚገባ ነው። እንግዲህ ቀጣይ ወልቃይት ላይ ማግኘት የሚፈልገውን የፖለቲካ የበላይነት ጌታቸው መንገድ እየጠረገ ስለመሆኑ እንቅስቃሴዎቹ ይህንን ነው የሚያመላክቱት። እንግዲህ ከዛ ባሻገር የነደብረ ጽዮን ቡድን በኃይል ሰብሬ ይገባለሁ ከሚለው ባሻገር የጌታቸው አብይ አህመድን ተደግፎ እንዱም ደግሞ ጥያቄዎቹን እያደበሰበሱ ተፈናቃዮች ይመለሱ በሚለውና የቲፒኤልኤፍ የሚባለው አዲሱ ኃይል የመከላከያን መለዩ ለብሶ የተፈናቃዮችን ደህንነት ይጠብቅ የሚለው ጉዳይ በነጌታቸው በኩል ከፍተኛ ዋጋ ሊሰጠው የሚገባና በጥንቃቄ ሊታይ የሚገባው ፖለቲካዊ አካሄድ እንደሆነ መጠቆም ያስፈልጋል። ወደ ተከዜ ቀጠና መረጃዎች አስከትላለሁ። ተከዜ ቀጠና ህወሓት ወደ ተከዜ ቀጠና ኃይል ትናንትና አስጠግቷል። መከላከያም ከሁለት ሳምንት በፊት ጀምሮ ከሊማሊሞ እስከ ተከዜ ድረስ ባሉት አካባቢዎች ከሶስት ክፍለ ጦር ኃይል በላይ ስለማስፈሩ የአካባቢው አይን ማኞች ገልጸዋል። ህወሓት አዲስ ፀረ ሽምቅ ኃይልም እንደዚሁ እያሰለጠነ እንደሆነ ከአካባቢ የወጡ መረጃዎች ያሳያሉ። አዲስ የሚሰለጥነው እና እየሰለጠነ ያለው የሽምቅ ኃይል የፊት ለፊት ተዋጊ ሳይሆን ወደ ጸረ ሽምቅ ሆኖ ሰርጎ ገብ ተልኮዎችን ወስዶ ይህንን ስምሪት ሊፈጽም የሚችል እንደሆነ ነው እየተገለጸ ያለው። ጠለምት ተወላጆች በዚህ ደግሞ በተለያየ ጥቅማ ጥቅም የተያዙ የተወሰኑ ቁጥር ያላቸው የጠለምት ተወላጆች ወደ ሽሬ ተወስደዋል፣ ለዚህ የጸረ ሽምቅ ስልጠና። እንግዲህ በዚህ መንገድ የህይወት ዋስትና እና የህይወት ካሳ ጭምር ከፍተኛ ገንዘብ እንደሚሰጣቸው ተነግሯቸው ይህን ስልጠና ወስደው እነሱ የአካባቢ ተወላጅ ስለሆናችሁ ወደ ጠለም ስትሄዱ ማንም አይዛችሁም። የትግራይ ተወላጆች ግን ተከዜን ከተሻገሩ በቀላሉ ይለያሉ። ስለዚህ እናንተ የጸረ ሽምቅ ስልጠና ውሰዱ፣ በሚል እንግዲህ በከፍተኛ የገንዘብ የህይወት ካሳ፣ የቤተሰብ ካሳ ተስማምተው ከዛ የሚሄዱ ሰዎች እንዳሉ ለማወቅ ተችሏል። እንግዲህ ቁጥራቸውና ስማቸውን በተመለከተ እየተጣራ መሆኑ ነው የተገለጸው። አዲገብሩ ተብሎ የሚጠራው አካባቢ ተከዜ የነበሩ ታጣቂዎች ወደ ተከዜ ወደ ድልድዩ ተጠግተዋል። ትናንትና በሌላ ቀጠና ሽሬ ከተማ ወደ አዲ ዳአሮ ተብሎ ወደሚጠራው መንገድ በሚወስደው መንገድ ላይ በተለይ አዲ ዳአሮ ላይ እንደዚሁ ህወሓት ከፍተኛ የሆነ መሳሪያ ክምችት እንዳለውም የሾለኩ መረጃዎች ይገልጻሉ። በዚህ አዲ ዳአሮ በግርግዳ ቤቶች እና እንደዚሁ ደግሞ በካ ውስጥ በተከማቹ መሳሪያዎች መካከል አራት አዳዲስ መድፎች እንዲሁም ደግሞ አሮጌ መድፎች ይገኙበታል፣ ሲሉ የመረጃ ምንጮቹ ገልጸዋል። ይህ እንግዲህ የህዋትን ወታደራዊ ዝግጅት የተመለከተው ነው። በራያ በኩል እንደዚሁ አለማጣ በህዋት ታጣቂዎች ግፍ ምክንያት በርካታ ወጣቶች ከቀያቸው ለቀው እየተሰደዱ መሆኑን መረጃዎች ጠቁመዋል። ካለማጣ ከተማ ከራያ አለማጣ ወረዳ ከራያ ባላ ብቻ ባለፉት ሶስት ሳምንታት በርካታ ወጣቶች ተሰደዋል ነው የተባለው። እንግዲህ ታጣቂዎቹ በአካባቢው በሚፈጽሙት እገታ፣ ድብደባ፣ ማሰቃየት ምክንያት በርካታ ወጣቶች አካባቢ እየለቀቁ እየተሰደዱ ነው። ከእነዚህ ውስጥ 250 ወጣቶች አፋር ድቸቶ ተብሎ የሚጠራው አካባቢ ወደ ጅቡቲ ቀይ ባህር በእግራቸው ለመውጣት ሲሞክሩ በፖሊስ መያዛቸውን መረጃዎቹ ጠቁመዋል። አሁን በአስቸጋሪ ሁኔታ ውስጥ ይገኛሉ የሚሉት የዓይን እማኝ እነዚህ ወጣቶች ምናልባትም ወደ ወታደራዊ ማሰልጠኛ ሊወሰዱ ይችላሉ። እንግዲህ ከአረብ ሀገር ከየመን ሀገራችሁን ብታገለግሉ ይሻላሉ፣ በሚል በፖሊሶች እኛ ሰብን ልናስመልስ ነው እናንተ ወዴት ትሄዳላችሁ? የሚል ንግግር እየተናገሩ እንደሆነ የዓይን እማኞች ገልጸዋል። እንግዲህ አንዱ ያፈናቅላል፣ አንዱ ደግሞ በመንገድ ላይ ወታደር ያደርጋል። የህወሓትና የብልጽግና ጉዞ ይህንን ይመስላል። ወደ ሌሎች መረጃዎች ሲሄድ ወደ ግንባር መረጃዎች ነው የሚሄደው። ከግንባር መረጃዎቻችን መካከል ወደ መራቤቴ ቀጠና የሚወስደን መረጃ አስከትላለሁ። በመራቤቴ ቀጠና በሦስት አቅጣጫ የተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ሰብአዊ ቁሳዊ ወታደራዊ ኪሳራ ደርሷል ከሶስት አቅጣጫዎች ፋኖን በሌሊት ከበባ ውስጥ ለማስገባት የተንቀሳቀሰው የመንግስት ኃይል እንደዚሁ ያጸፋ ምላሽ ተሰጥቶታል በፋኖ አንደኛው ግንባር ከኗሪ በበይሎ ተብሎ በሚጠራው በኩል ሁለተኛው ግንባር ከመራ ቤቴ በአለም ከተማ በአፈዘዝ ተብሎ በሚጠራው አቅጣጫ ሶስተኛው ደግሞ ከእንሳሮ ለሚ ወደ ጀማወንዝ አቅጣጫ የተንቀሳቀሰ የመንግስት ኃይል ነው በዚህ እንግዲህ ከማለዳ ጀምሮ በተደረገ ውጊያ የደረሰው ጉዳት በዝርዝር አልታወቀም። ፋኖም በድሽቃ ያጸፋ ምላሽ ስለመስጠቱ በዚህ በኩል እንግዲህ የአየር ወለድ ኮማንዶ የሚልሻና የአድማ ብተን ኃይል ከመንግስት በኩል ስለመንቀሳቀሱና በዙ 23 ጭምር እንደዚሁ ድብደባዎች ስለመፈጸማቸው ነው መረጃዎች የገለጹት። የመንግስት ኃይል እንግዲህ እንዳሰበው ፋኖም ከሶስት አቅጣጫ ከበባ ውስጥ ማስገባት እንዳልቻለ ግን ከአካባቢ የወጡ መረጃዎች ይህንን እያሳያሉ። ሌላው እንደዚሁ ዛሬ ማለዳ ውጊያ ከተቀሰቀሰባቸው አካባቢዎች መካከል አንዱ አጣዬ ዙሪያ ነው። ከማለዳ ጀምሮ በአጣዬ ዙሪያ በሚገኙ ሁለት ቦታዎች ውጊያ እንደነበር የመረጃ ምንጮች ገልጸዋል። አንደኛው ከከሚሴ፣ ከሰንበቴ፣ ከአጣዬ አካባቢ የመጣ የመንግስት ኃይል በአንደኛው ግንባር ብርቂቱ ተብሎ በሚጠራው አካባቢ የገባ ሲሆን፣ ሁለተኛው ግንባር ደግሞ በእርግቢ ተብሎ በሚጠራው በኩል ነው በእርግቢ ተብሎ በሚጠራው በኩል የተንቀሳቀሰው የመንግስት ኃይል ከማለዳ አስራ ሁለት ሰዓት እስከ ሁለት ሰዓት ተኩል ድረስ ውጊያ አድርጓል። አሁን አብዛኛው የመንግስት ኃይል ወደ ኋላ ሲመለስ በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ብርቂቱ ተብሎ በሚጠራው አካባቢ የተንቀሳቀሰው የመንግስት ኃይል ብርቂቱ ተብላ በሚጠራው አካባቢ ከአየር ወለድ ኮማንዶ፣ የአድማ ብተና የብሔረሰብ ዞኑ እንግዲህ ከሰንበቴና ከሚሴ የመጣው ሚልሻ ጨምሮ ወደ ብርቂቱ መግባቱንና ብርቂቱ ላይ የንጹሃን ግድያ መፈጸሙ ተገልጿል። እንግዲህ እስካሁን ድረስ እዚሁ አካባቢ ግን ውጊያው እንዳልቆመ መረጃዎች ጠቁመዋል። በውጊያው እንግዲህ ወታደራዊ ዘመቻው የተጀመረው አስራ ሁለት ሰዓት እንደሆነ የሚገልጹ የመረጃ ምንጮች እስካሁን ድረስ ውጊያና ተኩስ አልቆመም ብለዋል። የመረጃ ወደ እናንተ እየደረሰ እስካለበት ሰዓት ድረስ በሸዋ እንግዲህ ይፋት ቀጠና ወደ ባህር ዳር የሚወስደን መረጃ አስከትላለው። ባህር ዳር ሰሞኑን እንግዲህ ጋብ ብሎ የነበረው እገታ እንደገና አገር ሽቶበታል ተብሏል። ባህር ዳር እገታ ወግ እየተፈጸመ ያለው በመሃል ከተማ ብልጽግና አጠቃላይ የከተማውን ሰላም እና ጸጥታ እቆጣጠረዋለሁ በሚልበት እና እንዲሁም ደሞ የጊዜ የሰዓት ገደብ ወይ ደሞ ጊዜ ላፊ ገደብ ተጥሮ የነበረውን ባሻሻለበት በዚህ ሰዓት ነው፣ እገታ እየተፈጸመ ያለው ከእገታው መካከል በትላንትናው ዕለት በትላንትናው ዕለት በርካታ ሰዎች በአንድ ቤት እንዳሉ ታግተው ተወስደዋል። በተለይ ቀበሌ 14 ዱዱ ሰፈር ተብሎ የሚጠራው አካባቢ ጽጌ እየጠጡ የነበሩ ስምንት ሰዎች ታግተው ስለመወሰዳቸው የወጡ መረጃዎች ያሳያሉ። እገታውን በተመለከተ እንግዲህ ያው ብዙ ሰው ሊገነዘበው እንደሚችለው ምሽት አንድ ሰዓት ነው እገታው የተፈጸመው። እገታው የተፈጸመው መሀል ከተማ ባህር ዳር ነው። በወቅቱ ማህበረሰቡ ጥሪ ቢያደርግም አንድም የደረሰለት የጸጥታ ኃይል የለም። ይህም ጉዳይ በተመለከተ እንግዲህ የመረጃ ምንጮቹ ጥርጣሪያቸውን አሁንም የመንግስት የጸጥታ ኃይሎች እና የእነሱ አጋሮች እንዳደረጉት እየተናገሩ ነው የሚገኙት። ምክንያቱም ይላሉ ከተማ ውስጥ ብልጽግና የከተማውን ሰላም ተረጋግጧል ባለበት በዚህ ሰዓት ጸጥታ ኃይል ጥሪ ሲደረግ ያልመጣበት፣ እንዲሁም ደግሞ መሀል ከተማ የተፈጸመ እገታ በሩምታ ተኩስ፣ ይሄ ማን ሊሆን ይችላል? ማንስ ስምንት ሰው በአንድ ጊዜ መሀል ከተማ አግቶ ሊወስድ ይችላል? የሚል የተለያዩ ጥያቄዎችን እያነሱ ነው የሚገኙት። በሰሞኑ እንግዲህ የ03 ቀበሌ 15 ቀበሌ 13 ቀበሌ እና 11 አባይ ማዶ ተከታታይ ሰዎች ታግተው በራሳቸው ስልክ እየተደወለ ገንዘብ እየተጠየቁ እንደሆነ ነው መረጃዎቹ የሚገልጹት። ሌላው መረጃችን ወደ ግንባር መረጃዎች መለሳለሁ። አሁንም በደራ እና በስቴ አካባቢ አዲስ ውጊያዎች ተቀስቅሰዋል። ከዛ በፊት ዛሬም እንደዚህ ውገታ መፈጸሙን የሚገልጽ መረጃ ወጥቷል። ከደብረታቦር ወደ ወረታ ሲሄድ የነበረ ሚኒባስ ተሽከርካሪ ሹፌር እና ረዳቱ ዛሬ ማለዳ ወጅ ተብሎ የሚጠራው አካባቢ ፎገራ ከአለም በር ወደ ወረታ መስመር ታግተው ስለመወሰዳቸው መረጃዎች ጠቁመዋል። እገታው የተፈጸመው ዛሬ ረፋድ ነው። በዚህ በኩል ይፈጸም የነበረው እገታ ትንሽ ጋር ብሎ ነበር። አሁንም እንግዲ አለም ሳጋ አለምበርን አካባቢው እንደገና እገታው ማገርሸቱን የሚያሳይ ነው ይሄ መረጃ። ሌላው ትናንትና ሰራዊቱን ሰብስቦ የነበረው ጀኔራል የተለያዩ ጉዳዮች ከሰራዊቱ ተነስተውለታል። እሱም እንደዚሁ ምላሽ ሰጥቷል። ጀኔራሉ ሰራዊቱን በውጊያ ቦታ በመገኘት መሰብሰቡ ትላንት ተዘግቦ ነበረ። እንግዲህ ሰራዊቱ ለምን ይከዳል፣ ለምን ከውጊያ ቀጠና ይሸሻል የሚል መነሻ ነጥብ እንዳለው እና በዚህ አጀንዳ ላይ እንደተነጋገሩ የገለጹት የመረጃ ምንጮች የሰራዊቱ አባላት የተለያዩ ጥያቄዎችን አንስተዋል። አንደኛ ሰራዊቱ ተሰላችተዋል፣ ሰራዊቱ ደክሞታል፣ እረፍት ይፈልጋል። ደግሞ ሰሞኑን የተሰራጨው ጡት ቆራጭ የሚለው አጀንዳ ከተማ ውስጥ እንኳ ቡናና ሻይ ሴቶች እንዳይሰጡንና እንዳይጠጡ እንዳን ማህበረሰቡ ጋር እንዳንገናኝ አድርጎናል። በዚህ በከፍተኛ ሁኔታ ተሳቀናል ማለታቸውም ተነስቷል። በህዝብ ከተጠላን ማን ጋር እንኖራለን? ስለዚህ ምን ዋጋ አለው? ለማን ነው የምንዋጋው? የሚሉ የተለያዩ ተስፋ መቁረጥ ስሜቶችን ማንጸባረቃቸውን መረጃ ምንጮች ገልጸዋል። የጦር መሪዎቹ የምትነግሩንና መሬት ላይ ያለው በፍጹም አይገናኝም ወደ ውጊያ ስንገባ በቂ መረጃ አትሰጡንም፣ ወይም ደግሞ በቂ መረጃ እንዲኖረን አይደረግም። የአየር ኃይል እና የመካናይዝ ድጋፍ ያደርግላቸዋል ትላላችሁ በተደጋጋሚ እንኳን የውጊያ መረጃ እና ድጋፍ ሊያደርግልን ቀርቶ የሰራዊቱ የግል ውሎ መረጃዎች ጭምር የሚደርሱት ለፋኖ ነው ሲሉ ምሬታቸውን ገልጸዋል። አንዳንድ ጦር ጀኔራሎች ጦርነቱን ይፈልጉታል፣ ብዙ ኮንትሮባንድ እየሰሩበት ነው። እኛ ግን እየሞትን ነው። ስለፋኖ የነገራችሁንም ከሚሊሻው አያልፍም የሚለው ተደጋጋሚ ፕሮፓጋንዳችሁ ትክክል አይደለም። እናንተ ለድጋፍ ነው የገባችሁት። ሚሊሻው ይዋጋል ብላችሁን ነበር። አሁን ግን እንኳን ሚሊሻው እኛም 24 ሰዓት ተዋግተን አላሸነፍነውም። የደረሰውን ጉዳትም እያየነው ነው ነው በየቀኑ ያለው ይሄ ነው እና ሌላ መፍትሄ ፈልጉ፣ ሰራዊቱ ይረፍ የሚሉ ጥያቄዎችን አንስተዋል። ጀኔራሉ እንግዲህ በማህበራዊ ሚዲያ ወሬ እንዴት ትፈታላችሁ? ጠላታችን መሬት ላይ ሲሸነፍ በማህበራዊ ሚዲያ አንዳንድ አጀንዳዎችን ፈጥሮ ውሸት እያሰራጨ አገር እያተራመሰ አገር እያፈረሰ ነው። ማንም ወታደር ማህበራዊ ሚዲያ እና ማህበራዊ ሚዲያ መረጃ እያመጣ በሰራዊቱ ውስጥ ሀሰተኛ ወሬ እያሰራጨ ሌላውን እንዲፈርስ ሊያረግ አይገባውም። ይህን የሚያረካለ እርምጃ ወስዳለሁ ከሚል ውጭ ምንም አይነት የሰጡት የመፍትሄ ሀሳብ የለም ነው የተባለው። ጀኔራሉ እየተነሳለትን የሰራዊት ጥያቄ በአግባቡ አልመለሰም፣ ሰራዊቱም እርካታ አልተሰማውም። ሰራዊቱም እንግዲህ ሁኔታዎችን እየጠበቀ ባገኘው ቀዳዳ ሁሉ ወደ ተለያዩ አቅጣጫዎች አሁንም መሄዱ ቀጥሏል ነው ያሉት። መረጃው የመጣው በመርሳ ቀጠና ውርጌሳ ዙሪያ ከነበረ ስብሰባ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ እስቴ የሚወስደን ተጨማሪ መረጃ ነው የማደርሰው። በእስቴ ተጨማሪ መከላከያና አድማብተና እንዲገባ ተደርጓል። አዲስ ዘመቻ ስለመጀመሩ መረጃዎች ገልጸዋል። አዲስ ዘመቻ የተጀመረው እንግዲህ ዛሬ ሾለክ ተብሎ የሚጠራው አካባቢ ጠዋት እንደዚሁ ውጊያ ተቀስቅሷል። በውጊያው እንግዲህ እስከ ቆማ ፋሲለደስ ድረስ የሸፈነ ነው። አዲስ አድማብተናና ተጨማሪ መከላከያ በእንግዲህ የወረደው ሚሊሻ ያው እንግዲህ አብዛኛው በውጊያ አልቋል። ባለፈው ሳምንት ሁለት ሌላው ደግሞ እንደዚሁ ለወደ ፋኖ ተቀላቅሏል። በዚህ ምክንያት በወረዳው ምንም አይነት ሚሊሻ የለም። በመከላከያና አድማ ብተና ነው በብዛት ይህንን ውጊያ እያደረገ ያለው ብለዋል። እንግዲህ ዝርዝር መረጃዎች ከሰዓት በኋላ እንደደረሱኝ አደርሳችኋለሁ። ሌላው በዚህ ሰዓት ውጊያ እየተቀሰቀሰው እንደዚሁ በዚሁ ደቡብ ጎንደር ደራ ወረዳ አርብ ገቢያ ነው። በአርብ ገቢያ ከተማ አቅራቢያ ገላውዲዮስ ተብሎ የሚጠራው አካባቢ ከማለዳ ጀምሮ ውጊያ ተቀስቅሷል። ውጊያው እስካሁን ድረስ እየቀጠለ ነው። አፍላ ውጊያ እየተደረገ ነው። እንግዲህ የደረሰውን ዝርዝር ጉዳት ለማረጋገጥ ውጊያው አልቆመም። ከመከላከያ ካምፕ ገራውዲዮስ አካባቢ የተጀመረው ውጊያ እስከ አርብ ገበያ ድረስ እንደቀጠለ ነው መረጃ ምንጮች እየገለጹት። ወደ ወለጋ ስንሄድ ወለጋ ምዕራብ ወለጋ መንዲ በተባለ ቦታ ለሁለት ቀናት የተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አድርሷል ነው የተባለው። በሸኔ በኩል በሸኔ ታጣቂዎች በኩል ቁጥሩ ያልታወቀ ታጣቂ ኃይል ሲሞት በመንግስት በኩልም እንደዚሁ ባለማድረግ መኮንኖችን ጨምሮ ቁጥራቸው ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ስለመሆናቸው የወለጋ የመረጃ ምንጮች ገልጸዋል። በዚህ እንግዲህ የቤኒሻንጉል የጸጥታ ኃይልም እንደዚሁ ከመከላከያ ጎን በመሆን ከሸኔ ጋር ተዋግቷል። ይህንን ጦርነት በተመለከተ እንግዲህ ከተለመደው የሸኔ የውጊያ ስልት በአይነቱ ለየት ያለ ነው በሚል ትናንትና የነበረውን መረጃ አድርሻችኋለሁ። አሁን እንግዲህ ከደቡብ ሱዳን ሰልጥኖ አዲስ የገባ ሸኒ ኃይል አለ የሚሉ መረጃዎች ናቸው። አሁንም እንግዲህ ከዛ ውጊያ ጋር እየወጡ ያሉት ሸኒ እንግዲህ በዚህ መጠን ላለፉት ሁለት ቀናት ከመንግስት ኃይል ጋር ፊት ለፊት የተዋጋበት ጊዜ ከአሁን በፊት የለም፣ ባለፉት ሁለት ቀናት ያደረገው ውጊያ ከባድ ነበር ሲሉ የመረጃ ምንጮች ገልጸዋል። ወደ ሌላው መረጃችን ስንሄድ ወደ ሱዳን ጎረቤት ሀገር የሚወስደን መረጃ ነው የማስከትለው። ፈጥኖ ዳሽ አይሉ እንግዲህ ወሳኝ የሚባል ድል መቀዳጀቱን የዓለም አቀፍ ሚዲያዎችና የሱዳን ሚዲያዎች እየዘገቡ ነው የሚገኙት። ፈጥኖ ዳሽ አይሉ ጀነራል መሐመድ ደጋሎ ይመራው በጦርነቱ ወሳኝ ውጤት ያመጣል የተባለውን ወሳኝ ገዥ ከተማ ተቆጣጥሯል። ኤሊ ፋሻር ተብሎ የሚጠራውን ከተማ። ይሄ ከተማ እንግዲህ ካልቡርሃን ጦር የተነጠቀው ለስድስት ወራት የአርኤስኤፍ ወይም ደግሞ ፈጥኖ ዳሽ አይሉ ከበባ ካደረገ በኋላ ነው። የጀኔራል አልቡራን ጦር ከባድ ኪሳራ ገጥሞታል ነው የአሉት ዓለም አቀፍ ዘገባዎች። ዳርፉርን ሙሉ በሙሉ አልቡራን ሊያጣ የሚችልበት የውጊያ ቦታ ነው ይሄ እንግዲህ። በዚህ በመሸነፉ ምክንያት ዳርፉርን ሙሉ በሙሉ ሊያጣ ይችላል ተብሏል። ስድስተኛ ዲቪዥን ተብሎ የሚጠራው የና አልቡርሃን ጦር እንግዲህ ሙሉ በሙሉ በፈጥኖ ድራሽ ኃይሉ ስለመደምሰሱ እና ግዙፍ ወታደራዊ ተሽካሪዎችም እንደዚሁ ስለመማረካቸው የወጡ መረጃዎች ያሳያሉ። አልፋሻር ያሬሴፍ ድል በወታደራዊና ፖለቲካዊ ጉዳዮች አንፃር ብዙ ጉዳዮችን ሊለውጥ ይችላል ነው እየተባለው። ለስድስት ወራት ከበባ ያደረገበትን አካባቢ ነው አሁን ሙሉ በሙሉ ካምፑን ከበባ አድርጎ እንደዚሁም ደግሞ ደምስሶ የተቆጣጠረው። ይሄ በተለይ እንግዲህ ኢትዮጵያ በተለይ አብይ አህመድ መንግስት የፈጥኖ ደራሽ ኃይሉን ይደግፋል። የህወሀትና የኤርትራው መንግስት ደግሞ የአልቡርሃንን ጦር ይደግፋሉ። ከዚህ አንጻር እንደገና ተዳክሟል የተባለው አርኤስኤፍ ወደፊት መምጣቱ ደግሞ ከኢትዮጵያም በእንዲሁም ደግሞ ኢትዮጵያና ኤርትራ ጋር ካለው ውጥረት ጋር በተያያዘ እንደዚሁ ተጨማሪ የአፍሪካ ቀንድ የኃይል አሰላለፍ ሚዛን መለኪያ ነው የሚሆነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ጊዜ